የበርካታ እምቅ የተፈጥሮ ሀብትና አምራች የሰው ኃይል ባለቤቱ ሀገር ኢትዮጵያ እነዚህን ሀብቶች በአግባቡ ተጠቅማ ማደግ ሳትችል ቆይታለች። ስሜታዊ ነው የነበረው ስሜት ቁጭት፣ የሀገር እንትን የነበርንበት፣ ድህነቱ ወደ ኋላ ሂደት ስትገነዘበው፣ ካለው ጋር ሲታነጻጽረው፣ በጣም እንደ ሀገር እንደ ዜግነት ስታየው የሆነ ስሜታዊ እንትን ውስጥ ትገባለ ሀገር የታላቁን የሕዳሴ ግድብ አጠናቃ ለምረቃ ባበጥቃች ማግስት የተጀመሩ ትልልቅ ሀገራዊ ፕሮጀክቶች ደግሞ በርካታ ናቸው። እነዚህ ፕሮጀክቶች የሀገርን እድገት ከመወሰን ባለፈ የዜጎች ኑሮ ላይም አውንታዊ ሚና ይጫወታሉ ተብሎ ይጠበቃሉ። ከውጭ የምገባውን በዶላር የምገባውን ማዳበሪያ ዋጋ ይቀንሳል። ይቀንሳል ብቻ ሳይሆን ሙሉ በሙሉ ሀገራችን ራሳችን ችላ፣ ለሁሉም ኢትዮጵያ ገበሬ ምን ያመጣል ማ ነው እርሻና ልማት ትክክለኛ ልማት ሊያመጣ ይችላል። በሌላ አንጻር ደግሞ ምንድን ነው ይሄ ትራንስፖርቴሽን፣ ባቡር መንገድ፣ የተለያዩ ትራንስፖርቴሽን፣ የሀገር ትስስር፣ የማህበራዊ ትስስር እና ገበያ ንግድ ተሻለ ነገር ስለሚያደርግ ብዬ አስባለሁ። ማዳበሪያው ውጤት በሚያመጣ ሰዓት፣ አሁን ደግሞ የአባይ ግድብ ብዙ ውጤት በሚያመጣ ሰዓት ምን እየሆን ይመጣል? ትንሽ ቆይና ወደ ማይ መጣ፣ ውጤቱ ወደኛ ይመጣል ማለት ያንን ለመቀበል ትግስት ያስፈልጋል። ትግስትና ምስጋና ያስፈልጋል። ይህ ሕዝብ ተባብሮ ለዚህ ከደረሰ ማያለማው ማያሳድገው ነገር የለም። ትልቁ ሰላም ነው። ሰላም ካለ ሁሉ ነገር እንደሚመጣ ተስፋ እናደርጋለን። እነዚህ በጅምር ላይ የሚገኙ ግዙፍ ሀገራዊ ፕሮጀክቶች በ24 ወራት ውስጥ እንደሚጠናቀቁ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ ማብራሪያ በሰጡበት ወቅት ማመላከታቸው የሚታወስ ነው። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። የእነዚህ ግዙፍ ፕሮጀክቶች ባለቤትነት ሂደት የኢትዮጵያ እድገት ቅርብ መሆኑን የሚያመላክቱ መሆናቸውን የዘርፉ ባለሙያዎች ያነሳሉ። ሀገር ግዙፍ የኢኮኖሚ ባለቤት እንድትሆን በማስቻል ሁለንተናዊ ፋይዳቸውም ከፍ ይላል። ለዜጎችም የኩራት ምንጭ በመሆን የሚፈጥሩት ኢኮኖሚያዊ አቅም ጉልህ መሆኑም ይነሳል። ኢትዮጵያም በኢንዱስትሪም በእርሻም በአገልግሎትም የተሻለ ልማትና ተጠቃሚነት ተላይ ህዝቦቿ ተጠቃሚነት ላይ መዳረሻው ነው ይሩቅ እንዳልሆነ በቅርቡ መሆኑ ነው የሚያሳየው። አንገታቸውን ቀና አድርጎ መሄድ የሚያስችል አይነት ነገር ነውና እንደ ሕዝብም የኮራንበትን አንድነታችን የተቀዳጀንበት አንድ መሆን ደግሞ ከቻል በዓለም ላይ የማሸንፈን ኃይል እንደሌለም ያስመሰከርልበት ነው ብዬ ነው ማስበው። እነዚህ ግዙፍ የሀገር ፕሮጀክቶች ታዲያ የኢትዮጵያን የማንሰራራት ዘመን ጅማሮ ያስረገጡ ከመሆን ባለፈ እድገትና ብልጽግናው አምሩቅ አለመሆኑን የሚያመላክቱ ናቸው። ይሄ አቅም እንግዲህ ወደ ሌሎችም እየተተረጎመ መሄድ ክስችል አይ ቲንክ ቅድም እንዳለው በአጭር ጊዜ ውስጥ ተመንድጋ መውጣት ሰፊ ሀገራዊ አለም አቀፋዊ ብቁ ሁኔታዎች አሉ ብዬ ነው የማስበው። ኢትዮጵያ በአጠቃላይ አንዷ የዓለም ተጽዕኖ ፈጣሪ ሀገር ሆና ትታያለች። እምነት ናለ እምነት ብቻ ሳይሆን በቃ የሚታይ ተስፋ እንትን አለኝ የምታይ ህልም እይታለኝ። አጠናቀው ወደ ስራ የገቡና በጅምር ሂደት ላይ የሚገኙ ትልልቅ ሀገራዊ ፕሮጀክቶች ዜጎች በሀገራቸው ሰርተው የመለወጥና የማደግ ተስፋ እንዲሰንቁ ያስቻሉ ናቸው። ሀገርም የእድገቷና የልማቷ ጎዳና ቅርብ መሆኑን የሚያመላክቱ ናቸው። የሚመጣው ትውልድ እኛ እንኳ የራሳችን እያገባደን ነው ነው፣ ልጆቻችን፣ የልጅ ልጆቻችን ጥሩ ሀገርን ይረከባሉ የሚል ግምት አለኝ። ብሩቀን ነው አሁን ካለንበት ችግር ለመውጣት ችግሩን ብኖሩ እንኳ ስራ መስራት ስላለብን ስራዎች ከሰርቶ ካለቁ ኢትዮጵያ ነገ የተሻለና ከአፍሪካም ከዓለምም ስሟ በድህነት ሳይሆን በእድገት የምትጠራ ሀገር ነው የምትሆነውና ሀገራትም የሚያከብሩን ሲኖረን ነው። እርግጠኛ ነኝ የሄዱ ልጆቿ ሁሉ ይመለሳሉ። እርግጠኛ ሆኜ ነው ነገ ወደ ኢትዮጵያ ነው ሰው የሚመጣው። ይሄ ደግሞ ቃሉ ነው፣ ተስፋው ነው፣ ጊዜው ነው። አሁን ኢትዮጵያ አንድ እርምጃ ወደ ላይ ሄዳለች። የእነዚህ ፕሮጀክቶች ተጠናቆ ወደ ስራ መግባት ኢኮኖሚዋን ከነበረበት ስብራት በማውጣት ከቀዳሚዎቹ ተርታ ማሰለፍ ሲያስችሉ፣ ዜጎች በኩራት ቀና ብለው የሚኖሩባት ሀገር እንድትሆንም የሚያስችሉ ለትውልድም ተስፋን የሰጡ ናቸው።